አነጋጋሪው ቪዲዮ በማህበራዊ ሚዲያ ላይ እየተዘዋወረ ያለው የመንግስት ጸጥታ ልብስ የለበሱ ትራፊክ ጋር አንድ ሹፌር ስጣላ የሚያሳይ ቪዲዮ በርካቶችን እያነጋግር ያለው በማህበራዊ ሚዲያ ላይ ሲዘዋወር የነበረው በሹፌሩና በትራፊኮች መካከል በተነሳው ባለመግባባት። ከፍተኛ ፍጥጫ ለድብድብ እንደተዳረጉና ሁለት ሆኖ ነበረ ግን አንደኛው ስቀርጽ እንደነበረ ጭምርም ነው የወጡት መረጃዎችም የሚያሳዩት። ትራፊክ ፖሊስ ጋር ምንድን ነው ገጠመው። እንግዲህ በጣም አስቸጋሪ ነው ከመንግስት ጸጥታ ኃይሎች ጋር ህጉ እንደማይፈቅድም ነው። ትራፊኮች ደግሞ አብዛኛው ጊዜ ደምን ባሰውን የሚያስለቅሱበት ሁኔታም የምፈጠርበትም ሁኔታ አለ። በተለይ በጉቦ በቅርብም በመዲናችን አዲስ አበባ ጉቦ ሲቀበል እጅ ከፍንጅ የተያዘ የትራፊክ ፖሊስ አባልም እንደነበረ ጭምርም ነው ነው። መልካም ምሰሩትም አሉ። አብዛኞቹ ደግሞ በርካቶቹ ትራፊክ ላይ እንደሚያዝኑ ጭምርም የወጡት መረጃዎች ያሳያሉ። በዛው ልክ ደግሞ ጥፋት የሚያጠፉት ሹፌሮች እንዳሉም ጭምርም ነው። ይህ ሹፌር ወይ ተበዳይ ነው ወይም ህገወጥ ስራን እየሰራ ሊሆንም ይችላል። አይታወቅም። እስካሁን ድረስ በዛ ዙሪያ እየተሰጠ መግለጫም የለም። ግን ከመንግስት ጸጥታ ኃይል ጋር ያሞነይ ብደክምም ባይደክምም ጉቦ ለመቀበል ብሞክርም ባይሞክርም ጥፋተኛ ቢሆንም ባይሆንም የመንግስት ጸጥታ ኃይል ላይ እጅ ማንሳት በህግ እንደሚያስቀጣ ጭምርም ነው የህግ አዋቂዎች እየገለጹ ያሉት። አጠቃላይ እንግዲህ ያን በማስመልከትም ነው የወጡት መረጃዎችን በማስመልከት ለእናንተ ይዤላችሁ መጣሁት። ሚኪ ነኝ፣ እስካሁን ድረስ አብሬያችሁ በዚሁ አጭር መረጃ የቆየሁት ሚኪ ታቦርንፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።